ታሪኩ ኤፕሪል 16 2025፣ ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሚ። የዛሬው ርዕሳችን የሚሆነው ቅዱሳንን ብቁ ማድረግ ይላል። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ፤ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት፣ ሙሉ ሰውም ወደ መሆን፣ የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ፣ ቅዱሳን አገልግሎት ለመስራትና ለክርስቶስ አካል ህንፃ ፍጹማን ይሆኑ ዘንድ፣ ይላል ወደ ኤፌሶን ሰዎች 4 11 13 ሐዋርያው ጳውሎስ ኤፌሶን ሰዎች ምዕራፍ አራት ላይ ቅዱሳንን ፍጹማን ለማድረግ ስለተሰጡት አምስቱ የአገልግሎት ስጦታዎች ይናገራል። ቅዱሳንን ፍጹማን ማድረግ ማለት ምን ማለት ነው? ይህ ማለት ቅዱሳንን የተሻለ ወይም የበለጠ ፍጹም ማድረግ ማለት እንዳልሆነ እንገነዘብ ይገባል። ቅዱሳን አንዴ ፍጹም ሆኗል። እዚህ ጋር እየተናገረ ያለው ቅዱሳንን ለአገልግሎት ስለማዘጋጀትና ብቁ ስለማድረግ ነው። ይህንን ምሳሌ ያስቡት፤ ህፃናት የበለጠ ሰው የሚሆኑት እያደጉ ሲሄዱ ነውን? አይደለም! እያንዳንዱ ህፃን ልክ እንደ ወላጆቹ ሙሉ ሰው ሆኖ ነው የሚወለደው። ልጆች ማደግና ወደ ብስለት መምጣት ያስፈልጋቸዋል፤ ይህም እውቀት እያስታጠቁ ብቁ ማድረግንና የመመገብን አስፈላጊነት ያካትታል። መቶ በመቶ ሰው ቢሆኑም እንኳን፣ እስከሚያድጉና በትክክለኛ መረጃዎች፣ የማሰብ ችሎታቸው እንዲሁም ጥንካሬያቸው ብቁ እስከሚሆኑ ድረስ አዋቂ ሰዎች ማድረግ የሚችሏቸው ስራዎች ውስጥ በብቃት መሳተፍ አይችሉም። በተመሳሳዩም፣ ቅዱሳንን ፍጹማን ማድረግ የክርስቶስ አካል በሆነችው ቤተክርስቲያን ውስጥ ለተጠሩበት ዓላማ እንዲያድጉና ብቁ እንዲሆኑ ማገዝን ያካትታል። በክርስቶስ ካለው እጅግ የከበረ ሕይወት ይልቅ ተራ ወደ ሆነው እና ወደ ተለመደው ኑሮ የመሳብ አዝማሚያ አንዳንድ ክርስቲያኖች ላይ አለ። ስለዚህ፣ በክርስቶስ ያገኙትን ማንነት እና እንዴት መኖር እንዳለባቸው መማርና ማስታወስ ያስፈልጋቸዋል። ይህ ነው እንግዲህ የአምስቱ የአገልግሎት ቢሮዎች በዋናነት አስፈላጊ ያደረገው። በዚህም ምክንያት ነው የወንጌል አገልጋዮች፣ በወንጌል የምንሰራው ስራ በሰሚው ዘንድ በጥሩ ሁኔታ ግንዛቤ ወይም መረዳት ማግኘት ያለበት። እኛ በመጀመሪያና ከሁሉ በላይ የተጠራነው ቅዱሳን እንድንሆን ነው፤ የእግዚአብሔር ቅዱሳን፣ የክርስቶስ አካል አባሎች ወይም ብልቶች እንድንሆን ነው። ከዚያም እግዚአብሔር የእርሱ ለሆነው ቤተክርስቲያን የአገልግሎት ዘርፎች መዋቅርን ፈጠረ፣ እንዲሁም ቅዱሳንን ለአገልግሎት ስራ ብቁ እንዲሆኑ ለማገዝ አንዳንዶችን በተለየ የአገልግሎት ቢሮዎች ውስጥ ሾመ። የዛሬውን አጭር ጸሎት አብረን ጸልይ። ውድ አባት ሆይ፣ በሁሉ ስፍራ ያሉ ክርስቲያኖች በክርስቶስ አካል ውስጥ ያላቸውን ሚናዎች እና ኃላፊነቶች ሙሉ ለሙሉ እንዲረዱና እንዲፈጽሙ እጸልያለሁ፣ ይህም በእምነት ጠንክረው እንዲሁም በመንፈስህና በቃልህ በርትተው በክርስቶስ ባላቸው እምነት ላይ ጸንቶ በመቆም እንዲሆን እጸልያለሁ፤ በኢየሱስ ስም። አሜን። ለተጨማሪ ጥናት ኤፌሶን 4:11-16፣ ቆላስያስ 1:28-29። ተባርካችኋል።